ሁለቱ መንገድ ማለት በኦርቶዶክስ ቤተክርስቲያን ያለው ሁለቱ መንገድ፣ ዝም ብለን ስም ለማጥፋት አደም፣ ሰው የዘላለምን ሕይወት ለማግኘት ሁለት አይነት መንገድን ቢጠቀም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት አይጠፋም ትላለች ቤተክርስቲያኒቱ። ሁለቱ መንገድ ምንድን ነው? አንዱ በመጽሐፍ ቅዱስ አስተምሮ ያለው የእግዚአብሔር ቃል እንደሚያስተምረው ምንድነው? በመጽሐፍ ቅዱስ አስተምሮት አንደኛው አስተምሮት በጽድቅ በመመላለስ እግዚአብሔርን በመፍራት ህይወት መዳናችን እየፈጸመ እንኖራለን ብሎ የሚል አስተምሮታለን ብሎ ይላሉ። መነሻው ጥሩ ነው፣ ሀሳቡ ጥሩ ነው። ግን እስኪ መሬት የያዘውን እውነት ግን ነገሩን እንደ መጽሐፍ ቅዱስ ያለውን ብለስ ስላቸው እጅ ግር የሌለው የቱ ጋር ተነስቶ የቱ ጋር እንደሚጨርስ የቱ ጋር ተጀምሮ የቱ ጋር እንደሚደመደም የማይታወቅ አስተምሮ ነው። እንደ መጽሐፍ ቅዱስ ያላቸው አንደኛ የመዳን መንገድ ጥምቀት ቁርባን፣ ጥምቀት ቁርባን፣ ጥምቀት ቁርባን፣ ጥምቀት ቁርባን ይላሉ እንጂ በጥምቀቱም በቁርባኑም ቆርበውም ተጠምቀውም እርግጠኞች አሉ የዘላለም ህይወት እንዳላቸው። አንዱ ጥምቀት ቁርባን ብቻ ነው። በጥምቀት በቁርባን በሚስጥራት ሚስጥራት በኩል በሚስጥራት ሚስጥር ሚስጥሮች ሚስጥራት ሚስጥራቶች ምናምን ነገር ብለው ይላሉ እንጂ በሚስጥራት በኩል እሺ፣ ሚስጥራት ተቀበላችሁ፣ ሚስጥራት ፈጸማችሁ፣ አዎ፣ የዘላለም ህይወት አላችሁ። እሱማ ማን እርግጠኛ ይሆናል ብለ ነው ኤርሚያስ፣ ማንም እርግጠኛ ሊሆን አይችልም ይላሉ እና ምን ጠቀመ ታዲያ? አንተ ሚስጥሮች ሚስጥራቶች ሚስጥራት ሚስጥር ሚስጥር ሚስጥር ሚስጥር ሚስጥር ሚስጥር እያልክ ምን ጠቀመህ ታዲያ? የጌታን ሥጋ የምበላው ለዘላለም ሕይወት ነው ብለህ የምጠጣው ለዘላለም ሕይወት ነው ብለህ ቦርጭ እስክታወጣ ድረስ በልተህ ጠጥተህ የዘላለም ሕይወት እንዳለህ እርግጠኛ እኮ አላደረገህም። ማነች አላቸው አላደረገህን። ታዲያ ምን ጠቀመህ መቡላትህ? ቦርጭ እስክታወጣ ድረስ በልተህ ዘመንህን ሁሉ ጨርግዳ ማለት ነው። እና የዘላለም ሕይወት እንዳለ ግን እርግጠኛ አላደረገም። ህብስቱ መብላቱና ወይኑ መጠጣቱ አይደለም የዘላለም ሕይወት እንዳለህ እርግጠኛ የሚያደርግ። ራዘር በእግዚአብሔር ልጅ ላይ ባለህ እምነት ምታምነው መንፈስ ቅዱስ የመንፈሱን መያዣ በልጁ በኢየሱስ ክርስቶስ ስታምን ሲያተምህ ነው። የልዑል እግዚአብሔር መንፈስ እርግጠኛ የሚያደርገ ማለት ነው። ብዙዎች ይኸው እንደ እኛም እኮ በልተን ነበር። መብላት ብቻ ሳይሆን ስናበላ ሁሉ ነበርኩ። እርግጠኛ አላደረገንም። ወደ እግዚአብሔር ልጅ ስንመጣ ወደ መጽሐፉ እውነት ስንመጣ ከእምነት በጀመረ መረዳትና ማመን ላይ በእግዚአብሔር ቃል ላይ ባለን እምነት እግዚአብሔር ህይወትና ለመጥፋትም ወደ ብርሃን እንዳወጣው ብርሃኑ በልባችን ባለ ጨለማ ላይ ይብራ ብሮ ሲል የክርስቶስ የክብሮ ወንጌል ብርሃን በራለን ማለት ነው። ስለዚህ አንደኛው መንገድ የመጽሐፍ ቅዱስ ብለው የሚሉት ይሄን ነው። በማመን በመጠመቅ ይሉሃል የኦርቶዶክስ ጥምቀት ግን ከእምነት አይደለም የሚጀምረው የኦርቶዶክስ ጥምቀት ከእምነት በፊት ነው በኦርቶዶክስ መጠመቅ ዘግይተህ ማመን ከዛ እንደዚህ ምናምን ነገር ነው ፕሮሲጀሩ በመጽሐፍ ቅዱስ ደግሞ በመጀመሪያ ማመን ከዛ መጠመቅ ነው በኦርቶዶክስ ደግሞ በመጀመሪያ መጠመቅ ነው በኋላ ዘግይተህ ማመን ነው እዚህ ላይ እንኳን አትነቁም ወንድሞች እናቶች እዚህ ላይ እኮ መንቃት አለባችሁ የመጽሐፍ ቅዱሱ በመጀመሪያ ማመን ከዛ መጠመቅ፣ የኦርቶዶክስስ በመጀመሪያ መጠመቅ ከእናትህ ማህፀን እንደወጣህ በአርባኛ ቀንህ ያውም እያለቀስክ ኋላ ላይ እያፈሰስንብህ እጅና እግርህን እያወራጨ እያልክ ያለቀስከው ለቅሶ እንደዛ በላይ የተጠመቀውን እሱ እንዳንኩበት ብለህ ስትል ነው እኔ ላይ ሙድ እያስክብኝ እንደሆነ የሚገባይ ማለት ነው። ታው ወንድሞችና እህቶቼ እሱን ጥምቀት ብለህ አትበል፣ እሱን ጥምቀት ብለህ አትበል። ጥምቀት እንደዚህ መቀለጃ አይደለም ብራዘር፣ ጌታ የሰጠው ቅዱስ ስርዓት ነው። ገብቶህ አምነህ የምትወስደው ገብቶህ አምነህ የምትፈጽመው ጌታ ያዘዘው ስርዓት ነው እንጂ እያለቀስህ ውሃ ሰውነታችሁ ላይ ሲፈስ እር እያለቀስ እዛ አቋቋሚ የተባለውን ሁሉ ሰላማችን እስክትበጠብጠን ድረስ አጥማቂዎቹም አቋቋሚዎቹንም ቄሱም ላይ እኔም ጆሮ ላይ ዲያቆናቱ ላይ ስጮህብን የነበርክ ሰውዬ፣ ውሃ ለምን ሰውነት የነካው ብለህ ስጮህ የነበርክ ሰውዬ፣ እንደዚህ የሆነ የተጠመከውን ምን እንዲሆነ ውሃ የፈሰብህን ጥምቀት ነው ብለህ አልክ። እውነትህን ነው። እስኪ መድኃኔዓለምን በለኝ። የእኛ ተጠማቂ ኢየሱስ እንደዚህ አይነት ጥምቀት እንድትጠመቅ የት ውሃ ነው ያዘዘህ? በመጀመሪያ ከማህፀን እንደወጡ ወዲያውኑ ወስዳችሁ ውሃ ውስጥ ጨምሯቸው፣ በአርባኛ ቀን ከሆነ ወንዱን ውሃ ውስጥ ጨምሩት አለ እንዴ? ወንጌል ሳትሰማ ሳይሰበክህ ሳታምን ከእናት ማህፀን ወደ ውሃ አይደል? አንተ እኮ ስትጠመቅ አታውቅም። ቅዱስ ቁርባን በልቻለሁ፣ ጠጥቻለሁ። ከጠመቄ በአርባ ቀን ጀምሮ ቅዱስ ቁርባንም እኮ አልበላህም። ምክንያቱስ፣ የአርባ ቀን ህፃን ልጅ ዳቦ የሚውጥበት ጉሮሮ የለውም የለውም፣ ብራዘርዬ። እኔ የምሰጠው በእርፈ መስቀሉ ደሙን ስለነበረ ዲያቆን ስለነበርኩ እንደኛ አይነቱን ቀስ ብለን በዚህ በጎን በኩል እናስገባላለን፣ በጥንጧ ተደርጋ ማለት ነው። ከዛስ ውጪ ቄሱ እንደዚህ በጣቱ ነገር ምናምን ነገር እንደዚህ ቡናኝ የምትመስሏ ነገር ረቂቅ ነው የሚባለው ድውቄት ነገር ምሰር ከዳቦ ላይ እንደዚህ እንደዚህ አርጎ እዚህ ከንፈርህ ላይ ምናም ነገር ምላስ ጋ እንኳን ራሱ አይደርስም። ከደረሰም በቃ እና በላሁ ትለኛለ። እውነትን ነው በላ አደል የእኛ በላተኛ በላሁ ትያለች። በሰማኒያ ቀን የሰማኒያ ቀን ጻሪ ዳቦ ትበላለች። መብላትህንም ማታቅም፣ መጠጣትህን ማታቅም፣ መጠመቅህንም ማታቅም። ቅብዓ ሜሮን መቀባትን አታውቅም። ምንም አታውቅም። ምን እየተከናወነ እንደሆን አንተ ማ ልጅ እንደሆን በዛ ሳለህ ብንጠይቅ፣ እሺ ማሙሽዬ፣ የአርባ ቀን መቼ ነው የተወለድከው? ከዛሬ አርባ ቀን በፊት። ስምህ ማን ይባላል? አቶ ግዛቸው እባላለሁ ብለህ ልትናገርበት የምችለው የእውቀት ደረጃ ላይ አልነበርክም። ሚስጥር ሚስጥራት ሚስጥሮች ሚስጥራሮች ምናምን ነገር ብለው ይውላሉ ግን ሚስጥርን ፈጸምኩ ወሰድኩ ብሎ ያለ ትውልድ ድንሃሉ አሁን ብትሞት መንግስተ ሰማያት ትገባለህ። እኔ መንግስተ ሰማያት አልገባም እውነቱን ስነግረን የስፔሻል ክላስ ሲኦል ነው የሚያዝልኝ ብለው ይላሉ። ለምን ያው በምታውቀው በስራዊት የት ነው የት ይሆን መግቢያ ይላል። አንደኛው መንገድ ይሄ ነው የመጽሐፍ ቅዱሱ መንገድ ብሎ የሚለው በመጽሐፍ ቅዱሱ ካልተሳካልህ፣ በገድላትና በድርሳናት ቀደም እንዳየነው፣ በዛ ደግሞ ሌላ መንገድ እንሞክር ብለው ይላሉ። የእውነት ለመነጋገር ወይ ጸባይ የለሽ ወይ መልክ የለሽ ተብሎ እንደሚባለው ወይ ከመጽሐፍ ቅዱሱ አልሆንክ ወይ ከገድላቱ አልሆንክ። ሁለት እግር አለ ብሎ ሁለት ዛፍ ላይ አይወጣም እንደሚባለው ሁለት መጽሐፍ ነው ለደህንነት ለደህንነታቸው ያላችሁ ሁለት የመዳን መንገዶች በኦርቶዶክስ አሉ። እዚህ ጋር በፒክቸሩ ላይ እንደምታዩት እንደውም እነዚህ ሁለቱ መንገዶች ጠጋ ጠጋ ያሉ ናቸው። ራቅራቅ ያሉ መንገዶች እስቲ ሌላ ፈልጋለሁ ብዬ አስባለሁኝ። ምንም የማይገናኝ ማለት ነው። የገድላቱ ትምህርትና የመጽሐፍ በገድላቱ እና በድርሳናቱ ውስጥ ስለ ዘላለም ሕይወት የሚናገረው ትምህርትና በመጽሐፍ ቅዱስ ላይ ስለ ዘላለም ሕይወት የሚናገረውና በገድላቱ ላይ ስለ ዘላለም ሕይወት የሚናገረው ትምህርት አንድ አይነት አይደለም። ገድላቱ መቃብር ስመህ ትጸድቃለህ ይለዋል። ገድላቱ ጠጉርና ጥፍር ጸጉር አግኝተህ ብታስር ቀበቶ በወገብ ላይ ብትታጠቀው ትድናለህ ይላል። ገድላቱ በውሃ ሳትጠመቅ በንፋስ በዘራ አብሩክ ንፋስ ተጠምቀ ትድናለህ ይላል። ገድላቱ ጭስ ቢነካ ጭስ ጭስ ጭስ ቢነካ ትድናለህ ይላል። መጽሐፍ ቅዱስ ደግሞ በኢየሱስ ክርስቶስ ካመንክ ትድናለህ ይላል። ካላመንክ ተፈርዶብሃል ይላል። አልተገናኙም። አየህ፣ ገድላቱ በጭስ ትድናለህ፣ መጽሐፍ ቅዱስ በኢየሱስ ትድናለህ። ገድላቱ ፍርፋሪ በልተህ ትጸርቃለህ፣ እባብ ገድለህ ትጸርቃለህ። መጽሐፍ ቅዱስ በኢየሱስ ክርስቶስ አምነህ ትጸርቃለህ። አልተገናኝም ማለት ነው። አየህ ይሄ ሁሉ ትምህርት ያለው ነው። ኦርቶዶክስ ውስጥ ባህረ ጥበባት ይላል። ሁለቱ የመዳን መንገዶች በኦርቶዶክስ ሁለት ብዬ ያልኩት መጽሐፍቶቻቸው ገድላትና ድርሳናቱ ታምራቱ አንድ አይነት ሀገር ስለሚያወሩ እነሱን እንዳንድ ካታጎሪ ይዤ አንድ አልኩትኝ። ሁለተኛ ደግሞ በመጽሐፍ ቅዱስ አይነት አስተምሮት በሁለቱም ፈተሿቸው ቤት የምትከፍቱ ሰዎች መን ቤት ከከፈታችሁ፣ ሁለቱ የመዳን መንገዶች በኦርቶዶክስ ብላችሁ ቅፈቱ። ከከፈታችሁ በእውነት ነው ብዬ እምላችሁ ይንገሩ። መጣሁ። አንደኛው መንገድ እንደ መጽሐፍ ቅዱስ የሆነ አስተምረዋለን ብለው ይላሉ። አምስቱ አማሪ ምስጢርን፣ እሱን መሰረት ባደረገ መንግስተ ሰማያት እንገባለን ብለው ይላሉ። በእነሱ ምንፈትሻቸዋለን። ሁለተኛው በገድላትና በድርሳናት ቃል ኪዳን ተገባላቸው እየተባሉ ያሉ ሰዎች በእነሱም በኩል ደግሞ እሳትን ጋነ ሳትን አናያትን መንግስተ ሰማያት እንገባለን ብለው የሚሉት ደግሞ ቀልድ አለ በእነሱም እናያለን። እውነትን ግን ለምትፈልጉ በአንዱ በእግዚአብሔር ልጅ ስም የሚያምን ንስሐና የኃጢአት ይቅርታውን ያገኛል፣ ስሙ በህይወት መጽሐፍ ላይ ይጻፍለታል። እግዚአብሔር የቀደመ በደል ኃጢአቱን ሁሉ ይቅር ይለዋል ልጁ አድርጎ ወደ እርሱ የመጣው ወደ እኔ የሚመጣውን ከቶ ወደ ውጪ አላወጣውም ብሏል። በጎቼ ድምፄን ይሰማሉ፣ ይከተሉኛል፣ ያውቁኛል። እኔም የዘላለምን ህይወት እሰጣቸዋለሁ ከጄ ማንም ሊነጥቃቸው የሚችል የለም ይላል። ዲት አይነት የተስፋ ቃል መሰለም። ስለዚህ ከዘላለም ስቃይ ከዘላለም ጥፋት ለመዳን የምትፈልጉ ከሆነ ቅድም መግቢያ ላይ እንደተናገርኩትኝ በኦርቶዶክስ ሁለት አይነት መንገድ ነው ያለው። በመጽሐፍ ቅዱስ አስተምሮት ግን አንድ መንገድ ነው ያለው፣ እሱም የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። በጣም ከትልቅ ይቅርታ ጋ ወንድምነት የሚከፍት ከሆነ ዳንዬ ጋ እንሄዳለን። ለወንድሜ ለበርናባስ ብቻ ሰላም እንዲልስጠው እኔ ጋ ከሌሊቱ ስድስት ሰዓት ተኩል ሆነ በኢትዮጵያ ሰዓት አቆጣጠር ማለት ነው። ቅልፌም ስለመጣ መተኛት አለብኝ። ተባረኩ። በርናባስዬ ሰላም በልና ወንድምነት መክፈት ትችላለህ። ዳንዬ ይ ወንድምነት፣ እሺ መክፈት እችላለሁ። ቤት ልጆች ቢካር ቤት መክፈት ግን እችላለሁ። በቃ ውጣ እናንተ፣ ክፈት። ወገኖች ወደዛ ይመጣሉ። በርናባስዬ አንተ ሰላም ብል ወንድሜ ሶሪ ስላልሰጠው በሌላ ቀናት ተጥፋና ጌታ እግዚአብሔር የረዳ ወንድም ነው። ከኦርቶዶክስ ቤተክርስቲያን ያገለግል የነበረ እንዴት ነው ወንድሜ? አመቺ ቦታ አይደለሁም። ሁላችሁንም ሰላም ብያለው። እደውላለሁ። መልስ እሺ፣ ችግር የለውም። እሺ፣ ቴንክ ዩ ኦኬ። ስለዚህ ምን እናድርግ ወንድሞች? እናቶች በጣም ስለ ደከመኝ ዳጊዬ፣ በጣም ይቅርታ እህት ይመነ ቢኒያ ቴብራዊት ዬ ቢኒያው እንደዚሁም ጌርሳምዬ ጸጋና ሰላም ይብዛላችሁ። ወገኖች 1.2 ሚሊዮን አድርሳችሁታል። ኮፒሊንክ ሼሩ፣ ተባረኩ። ሼሩ ወደ 31 ሺህ ነው። ለእግዚአብሔር ክብር በስፍራዎች ሁሉ ግን እየተነገሩ ነው። በስፍራ ከአመቱ ሳንወጣ ብለን አይ በጣም የእውነት በጣም ደከመኝ ዛሬ ማለምነት የምኖርበት ሰዓት በጣም የተራራቀ ነው። ጌታ ቢፈቅድ አይ ነው አይ ይገባኛል፣ ላይ አንተማ ይገባኛል እና ተባረኩ፣ ጸጋ ይብዛላችሁ። በየቤታቸው ሰዎች እየተነጋገሩ ነው፣ በስራ ቦታ፣ በቤተሰብ መካከል እያንዳንዱ በዚህ ጉዳይ እየተነጋገር ነው። ተነጋገሩበት በቤት ውስጥ ያላችሁ የወንጌል አማኞች ወንድሞች እናቶች፣ ከቤተሰቦቻችሁ ጋር በስርዓት በመነጋገር በሚያምኑ ወንድሞች እና እህቶች እናቶችና አባቶች ጋር ተነጋገሩበት። ሁለት አይነት መንገድ የለም። ማርያምን መንገድ እኮ ናት። ማርያም ብሄል መርሐ ለመንግስተ ሰማያት እያሉ ማለት ነው። ማርያምም መንገድ ናት፣ ኢየሱስም መንገድ ነው። ማርያምም ቤዛ ናት፣ ኢየሱስም ቤዛ ነው። ማርያምም መድኃኒት ናት፣ ኢየሱስም መድኃኒት ነው። እንደ እንዲህ አይነት ነገር የለም ብራዘር። ማርያምም ማምላክ ናት። አሁን ይሄው ማምላክ ናት አሉ ወጥተው ኢየሱስም አምላክ ነው። አምላክ ናት እኮ አሉ መምህሩ ወጣው ማለት ነው። እግዚአብሔርማ የሆነ ነገራቸውን መጥቶታል። ያው ጌታ ምስክሬ ነው። አምላክ ናት፣ አምላክ ናት አሉ እኛ ሴን እያልና አይደል እንዴ የቀረም ነው ኦርቶዶክስ እኮ ማርያምን እንደ አምላክ አድርጋ ታመልካታለች ነበር ብለን ያለው እንደ አምላክ አንገመጣው አምላክ ናት አለ።